ጣና ቆየ ወንድሜ ደናነ ነህ ሁሉ ሰላም እግዚአብሔር ይመስገን ዳና ነኝ አሁን ላይ እንዴት ነህ ዳና ነህ አልহামዱሊላህ ደና ደን ተጠፋፋ ነው ቆጣፋ ምን ነው አልጣፋው ማታም ያዳማጥኳችሁ ነበርና እም ያ አንድ ሰዎቹ አሉና እነዛን ሰዎች ለምን አንተ ማህምር ነህ እዚጋ ጋር ሰው ቢቀበልም ባይቀበልን የልጅ አዋቂ ነው እንግዲህ፣ ከፈጣሪ ነው ጸጋ የሚሰጥ። ለአንድ አላማ ሲፈጥር ለዛ አላማ እውቀቱንም ጭምር ይሰጣል። ጥበብ ቤቷን ትስራለች። በዛ አካባቢ ላይ ስለ ማታ በጣም ተናድጅ ነበረና እና አልተግባባቸውም። እንደዚህ ያ ሰው ማስተናገድ የለብን ለምን አንተ እዚህ ጋር ነገርን ለህይወት የሚመጥን ነገር እየሰበክ

እና እንዴት ነው ትውልዱ በምን አይነት መልኩ ነው የተገነባው ብሎ የሚያስቡ ሰዎች አሉ። እንደዚህ አይነት የሚዲያን ድምቀት ለማግኘት ብሎ የሚረረጡ ሰዎችን ባታስተናግድ በጣም ነው። በጣም በጣም በፍጹም ይህን ነገር እንዲንሆን የሚረዳው ብሎ ማስረዳት ሲችል መናገር ሲችል በጥላቻ ይሄ ማለት ፈፍሱ ምንም አይጠቅም እና ውጤቱም አልነበረም። በነገራችን ላይ ሰዓቱን ብቻ ነው ድካም ነው ትርፍ የነበረው። ምንም የተማርነው ነው ነገር የለም። አንድ ሰው ቆም ብሎ ለምን በጥላቻ አይደለም፣ አንድ ነገር እውቀትን ማወቅ እሱን፣ እምነትን ቀይር አልተባለም። አንተንም እሱ ግን እዚህ ጋር እንደዚህ ነው። ምንድነው የሚያቃረን ነገር በሚለው ነገር ቢሰሩ አሪፍ ነበረ። እና እንደዚህ አት እኔ ሰውየው በጣም ደብሮኛል። በጣም ማለት ነው እግዚአብሔር ነው ምን እዛ አንጻር። እንደውም በአካል ቢያገኘው ደስ ይለኝ ነበር። አው በነገራችን ላይ አሁን አንድ ማለት የምንፈልገው ነገር አለ። ያጀማ በዚህ በቲክቶክ ስም በአጠቃላይ ትላንት ባደረግኩት ውይይት ይቅርታ ጠይቃለሁ። ጠዋትም ይቅርታ አስጠይቅ ነበረ። አሁንም ይቅርታ ጠይቃለሁ። እንደዚህ አይነት ሰው ጋር ክብሬን አውርጄ ማውራቴ በራሴ በጣም ነው ያዘንኩት ስለ እውነት ወላይ በጣም ያዘንኩት በጣም በጣም ምነግራችሁ በላይ በጣም ያዘንኩት እና አንዴ አይነት ሰው ጋር ሁለተኛ እንደማላወራ ለራሴ ቃልቃ ቃል ገብቻለሁ ሊባለጊ የሚሳደብ ከአድሜው እኩል የማይኖር ሰው ጋር ኢንሻአላህ ላላወራ ለራሴ ቃል ገብቻለሁ ኢንሻአላህ እሄ ትልቅ ስተት ታሪካዊ ስተት ነው የሰራው እና አልহামዱሊላህ ገና ወዲያውን ወጥቻለሁ እናንተም ማተቡ በቃ ከዚህ በኋላ እንደዚህ አይነት ሰዎች ጋር አትግቡ። እኔ እኔ በቃ ታሪክ አይሰጥም። አትክልት ተቀብያለሁ። አንተ ብቻ አንተ ስላልክ ብቻ ሳይሆን ሕሊና ራሱ አልፈቀደልኝም። እኔ ይሄ ጭራሽ አልፈቀደልኝም። በቃ አምሮ እየተጣለው ነበር። አሁን ማታ ከራሲ ጋር በጣም ነው ያዘንኩት። እኔ የምልህ እኛ የምንፈልገው እኛ ሙስሊሞች ድነት በምን ይገኛል ነው፣ በቃ እኛ ማውራት የምንፈልገው። እነሱ ማውራት የሚፈልጉት መሰዳደብና ምን ብይል እንገራችሁ ይሄ በቃ አላህ እንትን አለው እንትን ነው ምናምን። እሱ ጋር የሌለን ነገር ቢያንስ እንኳን ቢያመጣ አንድ ትልቅ ነገር ነበር። እኛ ስለ አምላክ እናውራ እንላለን፣ እነሱ ስለ አይሻ ማውራት ይፈልጋሉ። እሺ ስለ አምላክ ስላሴና ተውሂድ እናውራ ስል ኖ ስለ ባህርያቱ ማውራት ይፈልጋሉ። መሳደብ ጀመሩ። ስድቡን ነው ሪያክት ስናደርግ የነበረው። ይሄ በጣም ስህተት ነበር። በቃ ምንም ጥያቄ የለም፣ ስህተት፣ ትልቅ ስህተት ነበረ በዚህ ሁሉ ህዝብ ፊት። በጣም ይቅርታ ጠይቃለሁ ያስቀየምኩት